ወደ ኢትዮጵያ ብሄድ ትልቅ እዳ አለብኝ ብዬ ነው። እግዚአብሔር የተመሰገነ ይሁን። ከመጣሁ እንደምታውቁት ሁለት ወር ነው። እና እንዴት ነበር መሰላችሁ ወደዚህ የመጣሁት? ቶሎ ነው የሄድኩት። ያን ጊዜ ሚሞግራሚ ሰጥቼ ነበር እና የሄድኩት ኢትዮጵያ እንደሄድኩኝ በቃ ዲቦራ በኃይል ትደውላለች። እዚህ አስጨንቀውኛል። ጡቱሽ ውስጥ ጥቁር ነገር እያዩ ነው ከአንድም ሁለት እያለች እንደውም በድብቅ ከጋሽ ደመላሽ ጋር ያወራሉ፣ ከልጆቹ ጋር ያወራሉ። ከዛ ሽብዬ ቶሎ መጣው ማለት ነው። እንደ መጣሁኝ ያው ምርመራውን በቀጠሮ ጀመርኩኝ ማለት ነው። የሚያወሩትን አልነግራችሁም። በጣም ያስፈራል። ለእኔ እንኳን ቢንወሰዱ አንዱ ንጹሕ ነው ኔጌቲቭ ነው አንዱ ግን በጣም ያጠራጥራል አሉ። አውትራሳውንድ መጀመሪያ ታየው ሌላም ሌላም ታየውና መጨረሻ ለትላንትና አርብ ሰርጀሪ ነበረኝ እና ኪሩቤል ልጄን ታውቁታላችሁ። እንዲያውም ሳይነግሩኝ ከሚስቱ ጋር ሰባት ቀን በጌታ ፊት ጾምና ጸሎት ላይ ነበሩ። ሳይነግሩኝ እርስ በርስ ቤተሰብ ያወራ ነበር። እንደምታውቁት ጌታ ይባረክ ይመስገን። በቤተሰብ በልጆች ተባርክ ያለው አስር ልጅ ልጆች አሉኝ። እኔ ወደ ጌታ እንኳን ብሄድ የከበርኩ ሰው ነኝ። ስሙ ይባረክ እና በዚህ በአሜሪካን በነበረኝ ቆይታም ጌታ ባርኮኛል። እንዴት ወደ ጌታ እንኳን እንደመጣሁ አንድ ቀን ብመሰክረላችሁ በጣም ትገረማላችሁ። ቤሪያ የሚባለው የስልክ ኮንፍራንስ ላይ አንድ ሰዓት የፈጀ ምስክርነት ሰጥቼ አስር ሰዎች ጌታን ተቀብለዋል። በእኔ ምስክርነት እግዚአብሔር የተመሰገነ የሆን ገጠር ምናምን ተጥዬ የፈረስ ጭራ ይዤ በስድስት ዓመቴ ወደ ከተማ የመጣሁ እንደዚህ ብትናገር የማሚ ፈረንጆች አያምኑሽም ይሉኛል። ልጆች ባያምኑ ምን ቸግረኝ። እግዚአብሔር የፈረሱ ንግር ለጎሞ ይዞልኛል። ሁለት ሰዓት ሩጫ አለው። ሽማግሌው ሳያዩ ፈረሳቸውን ይዤ እና እግዚአብሔር ይህንን ተአምር ደግሞ ትውልድ እንዳይረሳው ብዬ እዛ ትምህርት ቤቴ ስዕል በደንብ ቁምና የእግዚአብሔርን ተአምር ተመልከት የሚል ሁሉ ስዕል አስያለሁ። ምንድና ያቺ ህፃኗ ልጅ ፈረስ ይዛ ምትሮወጥ ይሉኛል። የዛን ጊዜ መግቢያ ይሆነኛል፣ ለሰዎች መሰክራለሁ። ጌታ የተመሰገነ ነው። ወደ ተነሳሁበት ልመለስና ከዛ ብዙ አይነት ምርመራ አደረግኩና ለትላንትና ዓርብ ሰርጀሪ ነበር። ከዛ በፊት ግን ሲቲ ስካን ማየት አለብን አለ ዶክተሩ ማለት ነው ከጭንቅላት ጀምራችሁ እስከ እግር ጥፍር ተነሳው ማለት ነው ሲቲስካኑን ከዛ በኋላ እነሱ ማንበብ ጀመሩ በእርግጥ ከኔ ጋር የሚጸልዩ ቅዱሳን አሉ እግዚአብሔርን ቆይቼ ደጅ ጠናሁት እርሱም ዘንበላ አለልኝ ከጭቃ ከማጥ ከድጥ አወጣኝ ይላል የእግዚአብሔር ቃል መዝሙር መቶ አርባ ላይ እና ከዛ በጣም ቤተሰብ የበለጠ በስጋት ነበር። እኔ ሁል አረ ምንም አይነት ስሜት አይሰማኝም። እኔ እንደው የስፒልታክል ታክል እንኳ የሚወጋኝ ነገር የለም። እረ ባካችሁ ምንም ነገር ይሄ ወደ ጥግ ያለው የደለደለ ስጋ ይመስለኛል የሚባለው ነገር አይመስለኝም ሐኪሞች እላለሁ። የሚሰማኝ አላገኘውም ነበር። እንደውም ለሰርጀሪ ሁሉ አጣድፈው ነበርና ከዛ ይሄ እስካኑ ተነሳና የተነሳው እስካን ማንበብ ጀመሩ። ዶክተሩ ለሰርጀሪው ሪፈር አድርጎ ስለነበረ እንዴት ነው የትኛውን ነው አጣሁት እኮ ይላል ሰውየው። እና እንደገና ተሰብስበው ይነጋገራሉ። ከላይ ጀምረው ስዕሉን ያነቡታል፣ ያነቡታል እስከ እግር ጥፍር። ምንም የምናየው ነገር የለም አሉ። ከዛ እግዚአብሔር የተመሰገነ ይሁን፣ ክብር ለኢየሱስ ይሁን። እግዚአብሔርን በጣም እናመሰግናለን። ከዛ በኋላ አሁን ከተትላንት ወዲያ ማለት ከአርብ በፊት ያለው ሐሙስ ለአርብ ከዶክተሩ ጋር ደም መስጠት ነበረብኝ። ስድስት ጊዜ ደሜ ተቀድቷል። በደም ውስጥ ለማየት ሞክረዋል። ከዛ በቃ አመጣው፣ ቪዲዮውን አመጣውና ይቅርታ አድርጉልኝ አይ ሀቭ ኒ ጉድ ኒውስ ምናምን አለ ማለት ነው። ከዛ በኋላ ያ ያለው ነገር እኮ አጣ ነው፣ ችንታክል እኮ አጣ ነው። ሀሌሉያ ክብር ለኢየሱስ ይሁን። ከዛ ይኸው እንዲያውም እግረ መንገዱ ነገር ሁሉ ለበጎ ነው ወገኖች፣ ታውቃላችሁ። እግረ መንገዱ እንደ ፊዚካሊ አካሌን በሙሉ አየሁት ማለት ነው በቴሌቪዥን ከላይ ጀምሮ ይኸው ጭንቅላት ጋር ምንም እንትን የለም ይሄ ግሪን ማለት ኖርማል ነው ይላል። አንገቴ ጋር ወረደ፣ ጥርሴ ጋር ወረደ ወደ ታች ወደ ታች ወደ ታች፣ እዚ ጋር አለበት የተባለው ጋማ ጨርሶ ጨርሶ፣ ፉሊ እንትን ነው ግሪን ነው ምንም ነገር የለም አጣ ነው አለ። ሀሌሉያ እኔ ዚህን ጊዜ እዛው ሆስፒታል እኮ ነው ተነስቼ። ሀሌሉያ ሻራባራ ባሲ ራባሺ ይላት አለ ለዲቦራ አሺ ብሌሲንግ ጋድ አወር ላንጉጅ ትለዋለች። እኔ ግን በልሳን ነበር እዛው በፊቱ የለቀኩት በጣም ደስ አለኝ። ምክንያቱም ይታወቀኛል። ልጆቹ በቃ ሌላ ቲም ግሩፕ ሰርተው ያወራሉ ስለ እኔ እንጸልይ ይላሉ። ይጾማሉ፣ ይጸልያል። ጸሎትን የሚሰማ በዙፋኑ ላይ ነው። ከዛ በኋላ በቃ ክሊር ሆነ ማለት ነው ሰርጀሪው ካንስል ከዚህ በኋላ የዛሬ አመት እንደገና ትመጪና እስካን እናያለን። አሁን ምንም የለብሽም፣ ጉድባይ አለኝ። ይህን ሳልናገር ልናገር መሄድ አልችልም። እግዚአብሔር እናመስግኑልኝ። ክብር ለጌታ። ይፈውሳለች፣ ይፈውሳለች፣ ሰው ያደርጋለች።